እዚህ አጋጣሚ በጣም የሚሳተፉ የነበሩት በእኔ በኩል የአረብ ሀገር ሴቶች ናቸው። ብዙ ነገር ላይ አይተህ ከሆነ የአረብ ሀገር ሴቶች የሆነ ነገር ላይ ሳፖርት ሲያደረጉ ታያቸዋለክ። እና አሁን ስሰማ የሚከፈላቸው ደሞዝ ከእኔ በታች ነበረ በዛ ሰዓት፣ እና በጣም ነበር። ምን አይነት ልብ ነው ያላቸው ግን እዛ የሚኖሩ ሰዎች እና ለዛ ቲያንስ ደንቆሮ አድርስለት ቆርቆሮ ራስ ብያለሁ። ለማንኛውም አይባልም። አንተ ራስ ይህን እዛ ይሄድከው አሁን ይህን እንደምትለው እንደዚህ የምትቆራራበትን ስራ የሰራኸው እዛ ደረጃ ላይ ለመድረስ አንድ እህትን አረብ ሀገር እድሜዋን ጨርሳ ውበቷን አራክፋ ሰፖርት አድርጋ ነው አሁን ያለበት ደረጃ ላይ የቆምከው፣ እንጂ በራስህ ሰርተህ በራስህ የሆነ ነገር አድርገህ እዚህ ደረጃ ላይ እንዳልደረስ ራስህ ታውቋለህ። ስለዚህ ስለ አረብ ሀገር ልታወራ አትችልም። ሁሉም የቲያንስ አባላት በማለት ይቻላል። አረብ ሀገር፣ አረብ ሀገር ትኩረታችሁን ሁላ አረብ ሀገር ያጋችሁ የምትሉት ይህን ያክል የምታገኙበትና ይህን ያክል ባለሀብት መሆን የሚቻልበት ከሆነ እናንተ የምትሉት ቲያንስ ከማጭበርበር አልፎ ማለት ነው። ስለዚህ ውጡና አገር ቤት ያሉትን እስኪ ወደዚህ ስራ እንዲገቡ እርዷቸው፣ አግዟቸው፣ እነሱ ይለወጡ። እኛ ቢያንስ የሆነ ነገር ሰርተን የራሳችን የሆነ ነገር ከራሳችን አልፎ ቤተሰብ ለሀገር እየጠቀምን ያለን ሰዎች ነን፣ አረብ ሀገር ያለን ሰዎች። ስለዚህ ቢያንስ ራሳቸውን መቻል ያቃታቸው ብዙ እኮ አሉ፣ ብዙ ወንድሞች፣ ብዙቶች እኮ አሉ አይደለም፣ በየክፍለ ሀገሩ እነሱን ለምን ሰፖርት አታደርጉም? እኔ ከምንም በላይ ያናደደኝ ይሄ ቆርቆሮ በጉራጌኛ ጭራሽ እንደዚህ ነገር ለማስተምር መሞክሩ ያውም የጉራጌ ልጅ አጭበርብሮ እንደዚህ ሊያበላና የመድኃኒት አይነት ሊያስቅምና ያልሆነ ነገር ውስጥ ሊከትስ ሲታገል ማለት ነው። ኦኬ ካለፈልህ፣ እንኳን ደስ ያለህ፣ እንኳን አለፈልህ። በአንተ መልካም ነገር ማግኘት በአንተ ደረጃ መድረስ ማንም ቅር የሚሰኝለን ግን ከአረብ ሀገር ራሱ ረዱ፣ ፕሊስ እንደ በፈጠራችሁ በቃ እኛን ጠቅመን የለን፣ እኛን የሆነ ደረጃ የሆነ ነገር አግኝተንበት የለ፣ እናንተን ያስተምረንበት የለ፣ እናንተን ስፖርት አድርገንበት የለ። ዛሬ ለምንደርሳችሁ የሆነ ገለ የሆነ ትንሽ የጫፍ ስትይዙ ፊጥጥላቸው። አ አረብ ሀገር ምን ሰዎች እንደዚህ ሰርታችሁ ራሳችሁን ለውጣችሁ አሳዩዋቸው። ከዛ በኋላ ደግሞ ብዙ ሰፖርት አታርጓቸው በቃ ምክንያቱም ማንም ቢሆን ማንም ነገር ተነስቶ እንደገና አረብ ሀገር፣ አረብ ሀገር፣ አረብ ሀገር መጥፎ ነገር ማውራቱ ስለማይቀር ተዋቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ አበረታቱ። እውነት ለአረብ ሀገር ትንሽነት የምታስቡ ና ከዚህ ህይወት እንድንወጥ የምትፈልጉ ከሆነ እስኪ ሰብስክራይብ እያደረጋችሁ አበረታቱን። ይህ ድረስ ለቲያንስ አባላት በሙሉ የአዶት ሚዲያ ነኝ። መልካም ቆይታ